ይህ ህያው ምስክር ነው ክብር ለኢየሱስ ሲሆን ሰላም ለእናንተ እንዴት ናችሁ ይህ የህያው ምስክር ሳምንት ቴሌቪዥን ዝግጅታችን ሳምንት ጠብቆ እንደገና እንሆ ጀመረ ሁላችሁም ደግሞ ይህን ሰዓት ጠብቃችሁ እየተከታተላችሁን ስላላችሁ ተመልካቾቻችን ሁሉ እናመሰግናችኋለን እግዚአብሔር ይባርካችሁ በዚህ ዝግጅታችን እንግዲህ የተለያዩ ሰዎችን እያመጣን የእግዚአብሔርን ታምር የጌታ ኢየሱስ ክርስቶስን ማዳን ወደ እናንተ እያደረሰ እንገኛለን። ባለፉት ሁለት ሳምንታት ደግሞ አንድ የሚደንቅ ምስክርነት ወደ እናንተ ሳቀርብ ቆይቻለሁ። ወንድማችን አቶ ወልዴ ብርሃኑ የሚደንቅ የሚገርም ምስክርነት ሲነግረን ነበር እና በተለይ ደግሞ እንግዲህ በብዙ ሕይወት ውስጥ ያለፋችሁ ሰዎች በተለይ ደግሞ በአካባቢያችሁ ደግሞ ብዙ ይሄ ለጌታ አይገባውም እንደዚህ አይነት ሰው እግዚአብሔር ከምድራችን ላይ አጥፋልኛል የምንጸልያቸው ሰዎች ጌታ እነዛን ሰዎች ለውጦ ድንቅ የተአምራት ሰዎች አገልጋዮች እንዴት እንደሚያደርጋቸው የሚያስብል ትልቅ ምስክርነት ነው ይሄ። በዚህ ምስክርነት ደግሞ ብዙዎቻችሁ ተናግታችኋል። ለካ ጌታ ለሁሉም ተስፋ አለው፣ ሁሉንም በፍቅር አይን እንድናይ ያደረገን ምስክርነት ነው ብላችኋል። ሁላችሁንም እግዚአብሔር ይባርካችሁ። እንደገና ለሶስተኛ ሳምንት ጋሽ ወልዴ እዚህ በስቱዲዮአችን ይገኛል። ጋሽ ወልዴ ለሶስተኛ ሳምንት እንደገና ስለተገኘ እግዚአብሔር ይባርክ። ጌታ የተባረከ ይሁን። እንግዲህ ባለፉት ሁለት ሳምንት ምስክርነት እንግዲህ ያው አንዳንዱ እንደውም ሕፃናት እንዳይሰሙት ብለን ብለናል። ምክንያቱም ከባድ ምስክርነት ስለሆነ ከፍ ሲሉ ያደምጡታል። ያው በሱዳን ያለህን ቆይታ እየነገርከን፣ ወደ አልጀዚራ አልጀዚራ የሚባል ከተማ አለ። አውቶቢስ አውቶቢስ ነው። አዎ፣ እኛ አልጀዚራ የምናውቀው የቴሌቪዥን ጣቢያው ነው። አገርም አለ እና አውቶቢስም አለ። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ያው ከዛ በረሃው ላይ ወጥቼ እግዚአብሔር አምላካችን ደግሞ ያንን መልካም ነገር ውስጤ ካስገባልኝ በኋላ ቀጥታ ወዴት ነው የወሰደኝ? ወደ እምነት ወደ መለማመድ ነው ያስገባኝ እና ባለፈው እንደተናገርኩት እንግዲህ ካርቱም ትልቅ ኮንፈራንስ ሆነና፣ ወገኖች ሁሉ የመኖሪያ ፍቃድ ስላላቸው ሂደዋል። እኔና አባባ የምንላቸው አንድ አባት ቀርተናል ገዳሪፍ። ከዛ በኋላ ልብ ያዝነዋል። አባባ እኔ ካርቱም ለሄድ ነው ስላቸው፣ እንዴ ልጄ አሁን እንዴት ትሄዳለህ? ትስሬ እኮ የለህም አሉኝ። አምላኬ እግዚአብሔር የጠላቶቼን ዓይን ያሳውርልኛል እና አባባ እርሶም ጸልዩልኝ። እኔ አሁን አልጀዚራ ገብቼ ትኬት ልቆርጥ ነው አልኳቸው። ጸለይኩ ጌታ ምን እንዳል በላ አድርገው እንግዲህ በላ አድርገው ምንድነው፣ እምነቴን እምነቴን እያየው ነው። ቀጥታ ገብቼ ትኬት ቆረጥኩ። ትኬት ቆርጬ ይገርማችኋል፣ የእግዚአብሔርን ስራን ምን ነግራችሁ ወንበር የታገኛለው፣ የመጀመሪያው መውጫ ላይ አሁን ለምሳሌ ብቅ ሲል ማንን ነው የሚያየው? አሁን ትራፊኩ ወይም ፈታሹ ማንን ነው የሚያየው? እኔን ነው የሚያየው። እና ተሳፍረን ከፖርት ሱዳንና ከገዳሪፍ ወደ ካርቱም የሚሄድ ከባድ ፍተሻ ቦታ አለ፣ ሲኒያ ይባላል። እዛ ላይ ብዙ ሰው አልቋል። በጣም ከባድ ቦታ የሚሰቀጠጥ ቦታ ነው። በጣም እያወረዱ የሚወረውሯቸው ጥቁሮች የሚባሉ እነዚህ ንዌር የሚባሉ ጥቁሮችንማ ሰማርሰው እንደሚፈጫቸው ይወድቃሉ። በቃ ይገሏቸዋል እዛ ላይና ጥላቻ ነው ጥላቻ ይመስለኛል፣ ተስፍሽ እኔ አላውቀምን። አይወዷቸውም፣ ስለማይወዷቸው ይመስለኛል። ዓይናቸውን ያጠፏቸዋል፣ ንብረታቸውን ይወረውራሉ። በቃ እነሱ ወይ በብረት ይመቷቸዋል፣ ወይ አንስተው ከመኪና ይወረውሯቸዋል ማለት ነው። የኛ ሀገሮች በጣም እግዚአብሔር ይባርክህ ኢትዮጵያውያንን የሚረዱ እዛ አገር ላይ አሁን ለምሳሌ አሁን ኢትዮጵያውያን ሲገፉ እነሱ ናቸው ጣልቃ ገብተው እኛን የሚከላከሉልን የነበረውና፣ ከዛ ልህ ወንበር የታገኛለው መግቢያው መጀመሪያ እንግዲህ ትስሪ የለኝም። ትስሪ ከሌለ ምን እንደሚያደርጉኝ ማሰብ ትችላለህ። እንግዲህ ንብረት ይዘረፋል። ትስሪ ማለት ግሪን ካርድ እንደማለት ነው። እና ከዛ በኋላ የሚያደርጉኝ አንተ ማለት ይሰቅሉኛል፣ ይገሉኛል። በቃ መሞት ብቻ ነው። እኔ አምላኬን እግዚአብሔርን ታምኜ በእምነት ነው የወጣሁት። ምን አልኩኝ? አባት እግዚአብሔር ሆይ ይው ታምኜ አልጀዘዳ ገብቻ አለው። እንግዲህ እግዚአብሔር አምላኬና መድኃኒቴ ሆይ ስኒያ ላይ እግዚአብሔር አምላክ ጠላቶቼን አይናቸው እንድታሳውርልኝ ይው፣ በእምነት አንተን ታመኜ አንተን ግሪን ካርድ አርጌ ትስሪህ አርጌ ሄድኩ አልኩ። እግዚአብሔር አምላክ የሚስቅ ይመስለኛል፣ የሚደሰት የሚገረም ይመስለኛል። ከዛ እናቴ፣ ሽንጣም አውቶቢስ ነው። በጣም ደስ የሚል ነው። እንደ አውሮፕላን ነው። በጣም ቆንጆ ነው። የሚሄድ አይመስልም። መከ ገብቼ ስኒያ ላይ ደረሰ። በጣም ከባድ ፍተሻ ቦታ ነው ብያለሁ። በጣም አደገኛ የሚሰቀጥጥ። ከዚያ ሌላ ያለ ፍተሻ የለ፣ የመጨረሻ ፍተሻ ነው። ምናልባት ትናንሽ ፍተሻዎች አሉ ወደዛና፣ እሱ ነው ዋናው፣ ማለፊያው እሱ ነው። ከዛ እናቴ፣ ወይኔ ወይኔ ስንሄድ ስንት ሺህ ህዝብ ተጉላልቶ እዛ ተቀምጧል። የተመታ የደማ የተሰበረ የደቀቀ የሞተበት አለ። ንብረቱ ሁሉ እዛ ተበታትኖ ነው። ከዛ ያል ሽንጣም ነው፣ በጣም ደስ የሚላው አውቶቢስ ነው፣ በጣም ደስ ይላል። አገር ነው የሚይዘው። ሄዶ ገባ፣ ቆመ፣ ፍተሻ ከላይ ወጣ፣ ፈተሸ፣ ሁሉ ነገር አየ። ቀጥታ እኔ ባለውበት ብቅ አለ። እንግዲህ እዚህ ላይ ቢገርም ነው። ይሄ ወንበሩ ሶስት ነው የሚይዘው፣ እዚህ አካባቢ ሶስት ወንበር ነው የሚይዘው። ልክ ብቅ ሲል የሰራዊት ጌታ ቅዱስ እግዚአብሔር ስሙ ይቀደስ ለዘላለም የተባረከ ይሁን። እኔን ወዴት ይሸሽገኛል? ፈታሹ ደረት ውስጥ ይሸሽገኛል። ማንን ይጠይቃል? ይሄኛውን፣ ሁለተኛው አምጣ፣ አውጥቶ በዱላ አውጥቶ በዱላ ደግሞ ይመስለኛል። እንግዲህ በዛ በሀገሩ ላይ ሰራተኛ አለ ለስራ ይመስለኛል የሚሄዱት እንክትክት ከጥቅም ውጪ እኔን ሳይፈትሽ ይወርድ። የሚገርም ነገር ነው። ሰሚዎቹ እንዲደነቁ ጌታን እንዲያከብሩ ነው ይህን የማወራው። የሚሰሙ ሰዎች በጥንቃቄ ጌታን እግዚአብሔርን እንዲያከብሩልኝ ነው የምፈልገው። እንደገናም ደግሞ በዚህ በአመኑት ጌታ ምን ያህል እንደሚታመኑ መታመን አለባቸው። በጌታ ከታመኑ አምላካቸው እግዚአብሔር ከስንቱ ከሚባላ አውሬ እንደሚታደጋቸው ነው እየመሰከርኩ ያለሁት። እና ከዛ እነዚያን ጉዳቸውን አፈላ። ይገርመሃል አውቶብሶ ተነሳ ቀሩ እነሱ በቃ ዕቃቸው ተዘረፈ ቀሩት። ይግደሏቸው በህይወት በቃ እየፈጫቸው የጠለን የተነሳ አውቶብሶ ከዛ ተነሳ ሂደን፣ አንዲት ከተማ አለች ፖሊስ ጣቢያ ያለ አካባቢዋ ላይ ፖሊስ ጣቢያው በጣም በረሃ ነው። የሆነ ዳገታማ ያለበት ቦታ ላይ ምን እንደተበላሸ አላቅም። አውቶቢሱ ይበላሻል ቆመ። ዛ ፖሊስ ጣቢያው ላይ ዛፍ አለ አስታውሳለሁ። ዛፉ ጥላው ላይ አቆመው። ፖሊሱ እንዳለ ወረረው፣ ዙሪያውን ጠቅላላ ያን ሁሉ ሰው ፈተሹ። እኔን ግን ምን ያደርገኛል? እንዱ ፈታሽ ፖሊስ መኪና አስቆሞ ኩሻል ግባለኝ። ይሄ የሚያስገርም ነገር ነው ይሄ የሚያስገርም የሚያስደምም ነገር ነው። እግዚአብሔር ከኔ ጋር አለ። አምላኬ ታመንኩለት፣ ታምኝ ሄድኩለት። ወገኖች ናፍቀወኝ ነው የሚሄደው ኮንፍራንሱ ልካፈል ነው የሚሄደው። ከዛ ወደ ወደ ግዳሪፍ አልተመለስኩ። ይገርማል። ሳፍሮ ላከኝ ኩሻ ልግባለኝ። ወስዶ የት ያቆመኛል? ቸርቹ ያለበት አካባቢ ያቆመኛል። እዛው ላይ ሚመረትን ይባላል አካባቢው ላይ ቁጥር ሁለት እንደማለት ነው። ዘወርድኩ ወገኖች ተገርሞ ሊሞቱ እንዴት መጣ ወልዴ አንተም ጉድ እኮ ነው እየተደነቁ በዛ ጊዜ ስንት ሰው ተፈወሰ መሰል መሰከርኩኝ። እግዚአብሔር ያደረገልኝ አምላኬ እግዚአብሔር ያደረገልኝ እጅግ ስመሰክ ሰው ሁሉ አለቀሰው። ምስኪን ሰው እንደሆን ያውቃሉ። አባቴ እግዚአብሔር እኔን እምነት እያለ ማመድ የመጣ በጣም ኃይለኛ እምነት እስካሁን እስካለውበት ጊዜ ድረስ እና ከዛ ተገረሙ፣ ተደነቁ፣ እግዚአብሔርን አመሰገኑ። በምን ቋንቋ እንደምገልጸው አላውቅም። በጣም ነው የተደመሙት። አንዳንዱ ያለቅሳል፣ አንዳንዱ ልል ይላል። ምን እግዚአብሔር አምላክ ያደረገውን ስራ በዛ ዘመን ጌታ ቅርብ ነው። ብልጥነት የለበትም። በዛ ጊዜ አምልኮ እውነት ነው፣ ፍቅሩ እውነት ነው። መሳሳሙ ራሱ እውነት ነው። በአሁኑ ዘመን ነው እንጂ የይሁዳ አሳሳ ምን ንሳሳሙ ለበጣ ውስጥ ቁርሾ ይዞ አሁንማ ይስማል ግን እውነት አይደለም። ወንድሙን እየጠላ መሳም እና ከዛ እግዚአብሔር ከብሩን ይውሰድ። ደረስኩ ደግሜ ወደ ግዳሪፍ አልተመለስኩ፣ ወደ ግዳሪፍ አልተመለስኩም። በዛ አኖርኩኝ ወገኖች ጋ እያደርኩ ስራ ሳገኝ እየሰራው እዛ ቸርች ላይ እያደርኩ አብሬ ኖርኩ። በምተኛበት ቦታ ሁሉ እግዚአብሔር ስሜን እየጠራ ነው ያሳደገ። እግዚአብሔር ያሳይህ፣ ስሜን እየጠራ የጸሎት ሰዓቴን ቆርጦልኝ እግዚአብሔር ምናልባት ደክሞኝ ስተኛ ወልዴ እያለ ይጠራኛል። ብንን ሳቴ በሳቴ ሳት ሰዓቴን ሳይ ሳቴ ደርሳል፣ እንበረከካለሁ። ጸልይና ከለቤቴ ሂድ ይለኛል። ጸልዬ እከለቤቴ ሄዳለሁ። መካኖች ወልደዋል። ብዙ ያልወለዱ መካኖች ወልደዋል። አጋንንት ይወድቃል። በነብይነት ጸጋ ተሞላ። ምን አውቃለው እኔ ብቻ እግዚአብሔር በእኔ ይጠቀማል። ዝም ብሎ ይጠቀማል። ከዚያ እግዚአብሔር አምላክ የተባረከ ይሁን። በሄድኩበት ቦታ ሁሉ በጣም በጣም በጣም በጣም በጣም በጣም በእኔ ሰው ይባረካል። ምስክርነቴ ሰዎችን ይባርካል። በቃ ምን ብዬ ላውራህ? ምን ብዬ ልንገርህ? እኔ እኔ ለነሱ መዝናኛቸው ነኝ። የህዝብ መዝናኛ ሆንኩኝ። በኔ የማይደሰት ሰው የለም። የዋህ ነኝ። ክፋት የሚባል ነገር የለብኝም። ተንኮል የሚባል ነገር የለብኝም። በእኔ ይባረካሉ። ናይ ተንኮል ደግሞ በየወገኑ ነበረ። እየዞርኩ ማድረው ማደሪያ አልነበረኝ፣ ማደሪያ አልነበረኝም በጣም ይገርም ነገር ከተጠራሁበት ዘመን ጀምሮ መግቢያ የለኝም። ወገኖች ጋር ነው ማድረው። ምናልባት ማደሪያ ቸርች ጋር ዛ አድራለሁ። ከዛ ስራ ስራ ካገኘው ስራ ቦታ አድራለሁ። ስራዬን እየሰራው ዛ አድራለሁ እና ሱዳን ምድራው እና ስለዚህ እያልኩ እያልኩ እግዚአብሔር ህይወቴን እያሳደገው መጣ እየጠነከርኩ መጣው። ያው ባለፈው ብያለሁ በልሳን ከተሞላው ወዲህ ኃይለኛ ሰው ሆንኩ። በጣም የሚገርም ነገር ኃይለኛ ንግግሬ፣ ኃይለኛ ነው። ወይም ትቆረጣለህ ነው ምለው ወይም ትሞታለህ ብዬ ነው የምናገረው። ምንም ነገር ጥበብ የሚባል ነገር የለብኝ። የመጣልህ መልክ ነው የመጣልኝ። ዝም ብዬ ነው የምናገረው። እንደዚህ ትሆናለህ ብዬ እናገራለሁ። ዝም ብዬ አንድ ጊዜ ለሰው ቅን ለሰው ቅን ምትመስል መንገድ አለች ብዬ ሁሉ ሰውን ሁሉ አስደምሜያለሁ። ፍጻሜያ የሞት መንገድ ነው። መንገዳቸውን ካላስተካከላችሁ ትሞታላችሁ፣ አላችሁ ብዬ የተናገርኩበት ስንት ሰው ዳነበት። ንግግር የከባድ ነው፣ ለሚሰማው ነው የሚገባው። እኔ ግን ሚያናግሬ መንፈስ ቅዱስ ነው። ከዛ እግዚአብሔር እንዳልኩህ ካፒታል ሊተር አሳየ ብያሃለው። እንግሊዝኛ ያንን እያስተማረኝ እያስተማረኝ እያስተማረኝ እያስተማረኝ፣ አይምሮ የለካ እየበራ ነው። መጽሐፍ ቅዱስ በቀን ውስጥ ስድስት ሰባት ምዕራፍ አነባለሁ። ተንበርክከ ከተንበረከኩ ማንም አያነሳኝ። እውላ አለው። ይርበኛል፣ ምበላው አጣለው። ሳጣ ድርቆሹን እያነሳው መብላት ነው የወደቀው የወደቀውን ነገር እየበላ። እግዚአብሔር ድንቅ አምላክ ነው። ወዳጅ፣ እንደ እግዚአብሔር ያለ ማንም የለም። አንዳንድ እግዚአብሔር ለምን ይሄን አደረገ አንለው። እኛ ልናድግለት ሲፈልግ የምንበላውን ነገሩን መድኃኒት ነው የሚያደርገው። የደረቀ ዳቦ፣ የደረቀ ድርቆሽ፣ ይርበኛል ይርበኛል እና እያልኩ እግዚአብሔር እኔን ያሳደገ ጀመረ ያሳደገ የመጣ ጸሎት ውስጥ ገባው ጸሎት፣ አገልግሎት ውስጥ ገባሁኝ። ከዛ በኋላ ስራ መስራት ጀመርኩ፣ ታዋቂ ሆንኩ ማለት ነው። ከዛ ምን ሆነ መሰለህ፣ እግዚአብሔር ሰዎች ሊያስተምሩኝ ሲፈልጉ አይችሉ አይችሉ። እንዴት ማስተማሪያችሁ ምን ይሄ እና ምንድነው ሆነው ራሱ የሚያስተምር ነገር አለ እያልኩ እያልኩ እያልኩ እግዚአብሔር መንፈስ ቅዱስ እያበራልኝ እያበራልኝ ስሜን መጻፍ ጀመርኩ። ወ የምትለውን ፊደል ማወቅ ጀመርኩ። ወ ማገጣጠም ጀመርኩ። ወልዴ የምትለውን ፊደል ማገጣጠም ጀመር። መጽሐፍ ሳትችል መጀመሪያ ማንበብ ማንበብ ነው የጀመርኩት። በቃ ምንም የምን መጻፍ አመጣ። እሱን መንፈስ ቅዱስ ያስተማረ እሱን ራሱ መንፈስ ቅዱስ ነው ያስተማሪ። አሁንም እንደገና መጽሐፍ ጀመር። አሁን መጽሐፍ ጀመርኩ፣ እንግሊዘኛ ማንበብ ጀመርኩ። እንግሊዝኛ እንግሊዝኛ ካፒታሌተሩ ለየጨስትገባ። አዎ ማንም ሰው ሳያስተምር። አዎ ካፒታሌተሩ ዝም ብዬ እንዴት እንደሆነ አይቼዋለሁ። እንዲህ በራዬ አይቼዋለሁ ትልቅ ፊደል እንደሆነ አይቼዋለሁ። እና ሲከብድ ይሄ ምንድነው ብዬ ሰዎችን እጠይቃለሁ። ሰዎች ይገርማቸዋል። መምህራንም ነበሩ ያስተምሩኛል፣ ያሳዩ፣ ይሄ እንዲህ እንዲህ ነው እያሉ ይነግሩ ነበረና፣ ከዛ እግዚአብሔር አምላክ አይምሮን እየከፈተ አይምሮን እየከፈተ አይምሮን እየከፈተ ጥቅሶችን መጻፍ ጀመርኩ። ጥቅሶችን እየጻፍኩኝ፣ በጣም ንግግሬ ኃይለኛ ሆነ። ምናግረው ቃል ከባድ ቃል ሆነ። አንዳንዱ ይከብደዋል። እንዳንዱ ይፈራል እና ስለዚህ እያልኩኝ ታምራት ኃይሌ ወደኛ ሀገር ይመጣል። ካርቱም ይመጣና ከዛ ለመጀመሪያ ያው ባለፈው ወደ ሀገርህ ልትሄድ ነው አለኝ ፓስተሩ አላልኮውም። ለደግሞ ስለም አልፈልግ? ከዛ ምን አለኝ ጌታ፣ አሁን ወደ ትውልድ ሀገር ነው የምትሄደው አለ ጌታ እግዚአብሔር። አዎ ማን ይቀበለኛል ብዬ ስናገር ይሄ ሰውዬ ይ ይቀበልሃል አለኝ ማን ነው ታምራት አለኝ ሰፈረ ሰላም አካባቢ ይኖር ነበር ወደ መርካቶ ይሄ ሰው ይቀበልሃል አገር ትሄዳለህ እሱ ጋር ከቆየው ወደ ትውልድ አገር ትሄዳለህ አለኝ ከዛ በኋላ ለመሪዎች ስናገር መሪዎች ለታምራት ይነግሩታል እንዲቀበለኝ በዛ ጊዜ ስመጣ ደግሞ ገለባት የሚባል ቦታ አደገኛ፣ መተማና ገለባት ወንዝ ነች ብትለየው፣ የእግዚአብሔርን ሥራ መተማ ኢትዮጵያ ነው። ገለባት እግዚአብሔር አምላክ ይባርክህ፣ ታውቀዋለህ ማለት ነው። ይሄ መተማ ነው፣ ይሄ ገለባት ነው፣ ይሄ መተማ ነው። ወንዝ ናት መሃል ላይ ያለችው። እዚ ጋ ኢትዮጵያ ወታደራለ፣ እዚ ጋ የሱዳን ወታደራለ በጣም አደገኛ በጣም ሀርድ የሆነ በጣም አደገኛ ማለፈ አይቻልበት። እግዚአብሔር ምን አልኩት? ገዳሪፍ ሲኒያ ላይ የጥላቴና አይን እውር ያረክልኝ አምላክ ከገለባት ደሞ እውር አድርግልኝ ብዬ ጌታዬን፣ ለመንኩት። በገለባት በመኪና ሁኝ የመጣው ኖ ብቻዬን፣ ታምራትማ በአውሮፕላን መጥቷል። ከዛ በኋላ በጣም አደገኛ ቦታ ነው ቦታው። ማለፍ አይቻልም፣ ሃርድ ነው። የኔ አባት ኮ ትልቅ ነው። እግዚአብሔርን ስናምነው ስንታመነው፣ በእግዚአብሔር እንዴት አይነት ጣሙን የእግዚአብሔርን ጣም ካወቅ ነው እንዴት አይነት ኩራት ኩራት ይሰማናል። በእግዚአብሔር እኮራ እላለሁ። በቃ እኮራለሁ በአምላኬ እና ይሰማል። እግዚአብሔር የገለባቶችን ፈታሾች አይነ አሳወረልኝ፣ የኢትዮጵያኖችን አይነ አሳወረልኝ። እቃ ተሸክሜ ስሻገር እንዲያውም ማዶ ያሉት አርጋሸ እያሉ እየተቀበሉ ሱዳን አረጋሽዬ ተዓል እያሉ እያሻገሩ አልፈተሽኝ። ሌላው ግን ተጉላልቶ ተጉላልቶ ተጉላልቶ እቃው ተይዞበት በጣም እስር ቤቱ ላይ ገባው። እዛን አስታውሳለሁ እያልኩኝ ወደ አገሬ በሰላም ገባው። ወደ አገሬ በሰላም ስገባ የገጠመኝ ነገር መከራ ነው። ጎንደር መከራው ደረሰብኝ። መቋቋም አቃተኝ። በጣም ርሃቡ ቆሸመደኝ፣ ገንዘብ ሁሉ አለቀ። የምታውቀው ሰው ነበር እዛ ምን አውቃለሁ? የለም ምን አድር አለው አንዲት ሆቴል የሆነ ምን ሆቴል የሚባለ ለምኜ እዚያ አደርኩ። አሳደረች እግዚአብሔር ይስጣት፣ በነፃ ማለት አሳደረችን በቃ ያዛቸው የሚባል ታውቅ ከሆነ ያዛቸው ደስ የሚባል ወንድም የተቀመጥኩበት ጋር አይመጣም የድሮ ክርስቲያን ደግሞ የስ የስ የስ ብትል መጽሐፍ አነባለሁ እዛ ቁጭ ብዬና አንተ የእግዚአብሔር ሰው ናህል የመጡ አንተ እንግዳ ነህ፣ አውቀሃለሁ የት አገር እንደመጣ ከሱዳን የመጣኋ ላይ እንዲህ ያየውትና አዎ ከሱዳን ነው የመጣሁት፣ ገንዘብ ጨርሼ የውልች ሰትዮ እግዚአብሔር ይስጣት በነፃ ሳደረች መሬት ወድቆ ሳበ እዚያ ታድር ማለት የመጀመሪያ ሰው ሲሰብት ያዛቸው ደሴ ሁሉ ነገር አደረጃጀልኝ። አንዴት እህት ነበረችኝ፣ እሷን አፋለገኝ ሙታ ነበረ የነበረችው ታላቅ እህትያው እህት፣ ያው በእናት ነው የምንገናኝ በአባት አንገናኝም። እሷን ስንፈልጋት ሙታለች። ፎቶዋን አምጥቼ ከያዛቸው ጋር በትልቁ አርጌ አንስቼ ለካ አስቀምጨኔ አልቅ ያለው ለካ እኔ እያለቀስኩ ነው። አይኔ ለካ ጭንቅላቴ ባዶ ሆኖ አለ። ያዛ አይ እኮ እንዲህ አይደረግም ይልና ደፋ ወደዚያ። በነገታ ወደ አገሬ ሊሄድ ነው። በደባርቀ ሁኛ ነው የሚሄደው። በእግር ነው የሚሄደው። በእግሬ ብቻዬን ነው የሚሄደው። መኪና የለማ። በምን ትሄዳለህ እንዴ? በየዳ በግሬ ነው የምትሄዱ ምን መኪና አለ ታዲያ አታውቀውም ከዛ አንደኔ ጀ በግሬ በግሬ ሰድ ሰድ ከእስላሞች ጋር እስላም የሚባል አገር ላይ የሚሄዱ ሴትና ወንድ ሆኖ ሲሄዱ ጋሼ እዚህ ኮ እንግዳ የሚያሳድሩ ሰው አሉ ለምን እዚያ ገብተው አያርፉም እንግዳ ይቀበላሉ አሉ እኔ ደግሞ ጤናማ መስሎኛል የጠቆኝ ቦታ እነሱ ሌሊቱም ይሄዳሉ። እኔ ደክሞኛል፣ ሞተት ብያለሁ። በቃ ሰውነቴ እንዳልዝሏል። ካም ነው የተካበው። ወደ ሶስት ቤት አለ አራት ነው ሶስት እንደዚህ አራት ነገር ቤት አለ። በእርግጀ ስገባ ለካ ያገሩ አለቃ ነው። ያገሩ አለቃ የታወቀ ቃልቻ ቤት ነው ለካ። አይገቡም የሚገርም ነው የምነግርህ። መስኮት መደቡ መስኮት ላይ ወደ ሰባት እንትን ጉድጓድ ከብቶ የዘንዶ መቀለብ ስገባ ሚስቱ ሰማያምተው መሬት ጠብ አደረጋት ኢየሱስ የሚባል ሰው ታውቃለህ አልኩት ምን ይበል ደነገጠ በጣም ኢየሱስ የሚባል ሰው ታውቃለህ አልኩት ልጫ የታወቀ ልጫ ነእምነካ የታወቀ ለካ እግር ተወልቆን እኔ እግረን ሳላወልቆን የገባ ሴትዮዋ ጠብ አለች መንፈሱ ተቆጥቶ ጠብ አለች አተር ጊዜ ነው የእዛን ጊዜ የመከር ጊዜ ነው ምን ሆና ነው ስል፣ ጌታ ይወደቃ አለ። ጌታ ይወደቃ? እሷ ላይ ነው ያለው ጌታው? አዎ እሷ ላይ እሷ አለቀው እሷ ጋ ነው ያለው ጌታ ይወደቃ አለ። ወይ ጉድ! ጌታ ማን ነው አልኩት? ትልቁ ቴብ ባለ እንትኑን መደቡ ላይ ትልቁ ይሄ ትልቁ ባለ ሁለት ማይክሮፎኑ ከዛ አስከፍተው የመንዙማ መንፈስ ነው ውስጡ ያለ መንዙማ ነው የከተተው እኔ ደግሞ ታስታውሱ ከሆነ ናዝሬት መዘምራን የመጀመሪያ አንድ መዝሙር አውጥተው ነበር በጣም የሚገርም መዝሙር ይገርማል የመጀመሪያ ቁጥር አንዳቸው ታስታውሳለሁ ያንን ይዤ ከቡርሳ አውጥቼ እዚያው አስከተትኩት ይህንን ነው መስማት ያለ ይህን ስበሩ አደቀቁ እዛው ላይ ጌታን አስቀብዬ መንፈሱ ከሱ ላይ ተመቶ ጌታን ተቀበለ የጨለማው ቁራት ላይ ላይ ተመቶ መንፈስ ቅዱስ እዚህ ቤት እንዳታድር አለኝ። እንዳታድር ልጄ መንገድን የካንተ ጋር ሆነ እደር አለኝ። ሌሊቱን ስሄድ ስሄድ ስሄድ ጨለማ ነው የሆነ መንደር አገኘው። መንገዳ መንገደኛ ነኝ አልኳቸው ወንድ የለም አሉ። ተናደርኩ አይ በንቡ በነበረ እንደው በጣልኩባችሁ እስከምን ወንዴ ለማለት ወንድ እኮ አለ። ፈሪ ቧቅቧቃ ነው። በየዳ አካባቢ ስደርስ እኮ ወንዱ ፈሪ ነው። ከዚያ እግዚአብሔር ክብሩን ይውሰድ እዛው ካቡ ስር ጥግለ ያደርኩኝ። ሀይለኛ ውሻ አለ ከታች ወርጄ ካባለ ይሄ በድንጋይ የተካበ ካባለ ደግሞ እባብ እንዳይነድፈ ብዬ ፈቀቅ ብዬ እንግዲህ ይሄ ምንድን ነው እርከን አላደለን እርከን እና እርከን ከታች ድንጋይ እርከን እርከን ያደረጉት ነገር አለ ለእርሻቸው እንትን ያ በርከኑ መካከል አደርኩኝ ጃኬት ለብሻል ወፍራም ጃኬት ለሌት ያያሁድ ወገግ ሲል ተነስቼም ጉዞዬን ቀጠር መንገድ ላይ ያለውን ሁሉ እየመሰከርኩ ወዴት ነው የምትሄደው እያልኩ እየመሰከርኩ ደገኛ ነው አይገባውም ጌታ ይወድሃል እያልኩት አንድ ጊዜ እንጨት ካሜ ባለ አቀበት የስድስት ሰዓት የሰባት ሰዓት አቀበት አገኘው። ነጋዴ ማደሪያ ከስር አድሬ በጣም ስለማይቻል በፀሐይ ስለማይወጣ በቅዝቃዜ ሊወጣው ብዬ ሌሊት ተነስቼ ወገቡን ያስኩት ደግሞ እንዳይነቃ ታውቃለህ። ግን በፌስታል ነው ቃይ ነው ሊያስኩት። ለምን እንደ ሀገሩ መምሰል አለብኝ፣ እንደ አካባቢ መምሰል አለብኝ። ለምን ዘንጬ ምን ብዬ ቦርሳ ምናም መምር ነው የሚሉ አስተማሪ ነው መመስላቸው፣ ምስኪን መስዬ አለባበሴ ሁሉ እንደነሱ ለብሼ አለባበሴ ሁሉ እንደነሱ ነው። አንዳንዱ የተቀደደ ነው የለበስት፣ እንደነሱ ነው። ያንን በዱላ ተሸክሜ አንድ ሰውዬ ሶስት ሴቶ አስከትሎ ከታች ይመጣል ወደ ላይ እንዲ ነው የሚሄደው። ወዴት ነው ልቅሶ ነው የሚሄደው። ወገብ ላይ ደረሰብኝና እስኪችን እንዳው እስከ መገንጠህ የያዘ ልኝ አልኩት። ማን አባይህን ያዛ ያዛለህ አለኝ። የድፍረቱ ድፍረት ምን አልክ አልኩት። ማን አባይህን ነን ሁሉ ተሸከማለህ አለኝ። አንተ የአገራው ደልዳይ አልኩት። በጣም አሸባሪ አሸባሪ እኮ እግዚአብሔር ይቅር ይበለኝ። አንተ የአገራው ደልዳይ አንተ ለመቀሽለድ እኮ ነው ይሄድኩ ያለው ስል በቁመናው ሽንቱን ለቀቀው ለቀቀው ወደ ስጋ ተለወጥኩኝ። አሁን አንተ ያገራው ደንዳ ያልኩልህና አውቄ ክፋት ክፋት ይሁን እንትኔ ወይ አሁን እዛ እደፋ አለው ብዬ እንትን ብዬ ሽጉጥ አሁን ላወጣ ብዬ ይሁን አርተፍሻል ሽጉጥ ይዘነም ስክር ማስፈራሪያ ያንን ሳወጣ ሸንቱ ሸንቱ ዘምዬ ብቻ ያዝኩት፣ ሸንቱን ለቀቀው በቁመ ነው ተደፍቶ ምረት አድርግልኝ ሲል ታዲያ ለምን እንደሆነ ያልተሸከምከው አገልታ ወደ ለደል ነው እየድክ ያለው አይደለን ብዬ ላበላ ያ ሁሉ መንፈሳዊ ነገር ተገልጦብኝ፣ በቃ ያ ሁሉ ተገለጠ። በቃ አሁን ሌላ ሰው ሆንኩኝ። አንደኛ ብቻዬን ነኝ፣ ሁለተኛ ደክሞኛል። የተናገረኝ ነገር አበሳጭ እንዴት እንደዚህ ይላል? ማን አባይን ተሽ እንዲህ ይላል እንዴ? ታዲያ አስቦክቸ እህቶች፣ ሴቶቹ ለእግሬ ጽሩ ወድቀው እግሬን ጠምጥመው ይዘው እሱ አያስተውልም ብለው ከእንግዲህ በኋላ እንዲህ ብታድር ውርድ በራስ እመጣለሁ ተመልሼ ብዬ ሄዱ አልኳቸው። ጎድጓዳው ሳቂ ዋ ብዬ ሳቅ። እግዚአብሔር ይቅር በለኛ ጌታ ሆይ፣ እኔኮ የሚሄደው እኮ ለህዝብ በረከት ለሆን ነው፣ ይሄ ሰው እንዲ ብሎ ስለተናገረ ስለሆን ያልኩት ምህረት አድርግልኝ ብዬ ይቅርታ ለምኛው አምላኬ። በየመንገዱ ሁሉ ሰዎች እቃዬን እየተሸከሙት እያልኩ ትውልድ አገሬ ላይ ደረስኩ። ትውልድ አገሬ ከምሽቱ ሁለት ሰዓት ነው ሶስት ሰዓት ደረስኩ። ማታ አገሬ መጭልቃን ይባላል። እዛ ጋር ደረስኩኝ። እዛ ጋር ስደርስ አክስቴላ ያለው መንፈስ ተቆቶ ጠባለ። ይጋር መሃል ድዋ የሚባል ነገር ነው የሚጨስለት። ድዋ አታውቀውም አንተ። ገደል ላይ ነው የሚወጣውና እንጨት ሽታው አደገኛ ነው። ወደ አስር ገል ነው የሚጨስለት እኔ ሰላም ለዚህ ቤት ይሁን፣ ብዬ ስገባ አክስቴ ላይ ያለው መንፈስ ጠባላ። በጣም ይገርማል። እንግዲህ ከዛ በኋላ ምን ሆነ ደሞ ትነግረናለህ። የረፍት ሰዓታችን ስለደረሰ ጭስ ነገር ስታነሳስ ምንም ትነግረናለህ። አጋን ጭሳጭስ ነገር ይወዳል። እሱን ለምን እንደሆነ ምን እንደተፈጠረ ትነግረናለህ። ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ የምትከታተሉ፣ በሲኤምኤን ዩቲውብ አድራሻ የምትከታተሉ፣ ይሄ እንግዲህ የሶስተኛው ሳምንት የስድስተኛው ክፍል እየተመለከታችሁ ነው። ረፍት አድርገን እንመለሳለን። ባላችሁበት ሆናችሁ ጠብቁ። ይህ ህያው ምስክር ነው።